ሴቶች ከመቅላት ውጭ ምንም ሰውነትሽ ደግሞ ረፍት የሚያረግሽ አደለም። ስለዚህ ትንሽ እዛ ሄደሽ ብታርፊ እዛ ደግሞ ማን እዛ ብትታረሽ ይሻላል። እሺ ለማገዙ እሷን ማገዛት አሰባችሁ ከሆነ እዚህ መታችሁ አግዟት እንጂ፣ ከእናት ቤት አሁን እናንተ ተሸላችሁ እናንተ ቃል በጣም ምንም ነው። አንደኛ የሚላትን ጥያቄ ልመልስ። ልጁ እዚ ሆኖ እሷን እንሰዳት ለሚሉት ጥያቄ እኔ እናትና ልጅ መለያ ያደለውም። ልጁም አይወጣም ልጄም አትወጣም። ከሱ መጀመሪያ ልጄን ነው ልጅ የሰጠችው እሷ ናት። ስለዚህ እኔ እዚህ ቁጭ ብላ ያቅሜን ያህል ቢደክመኝ ደድካሜ ፈልገው ነገር አለ። ገብቷል አይደል ቢኝ እናንተንም ጓደኞቹ ናችሁ፣ ልክ ነው። በሱ ምርጫ እናንተ ልትገቡ አትችሉም። እናንተንም ማስከፋት አንፈልግም እኛ። ያው መጀመሪያ የነበረውንም ነገር ቢኖር ማለት ነው። ገብተዋል ጓደኞቹ ይህንን ነገር ባያመጧት፣ ሄርሜላን ባያመጧት እሱ ያቃት ነበር ሲጀመር። ስለዚህ ያያመጡት ደግሞ ማናቸው? እነብሯ ናቸው። ስለዚህ ይህንን ነገር እነሱ ማስተካከል ካልቻሉ፣ ምንም ማለት እኮ አይደለም። መቅረት ይችላል አብረክኩል። ፍቅር ሲኖር ነው ትዳር እኩል ፍቅር ከሌለ ደግሞ መቅረት ይችላል። ምንም ማለት አይደለም። ግን በዚህ ልክ ለምንድን ነው ያናድዳት? አሁን ቢያንስ ረፍት የምትወስድበት ሰዓት ነው። ቢያንስ አንድ ወር እንኳን ሁለት ወር እንኳን የምትታረስበት ሰዓት በነገር መታረስ አለባት የለባትም። እኛም ፈልጋታለን። ቢያንስ እሱ ባይፈልጋት እኛም ፈልጋታለን። ገብተዋል። ስለዚህ ምንድን ነው መፍትሄው? ምንድን ነው የምናደርገው ነው በቃ አልገባኝም። እኔ ራሱ ውጥንቅጥ የሆነ ነገር ሆኖ ታቃለ። እንደዚህ አይነት ነገር ነው እየሆነ ያለው አሁን አይ ስሜት እሺ እኮ ይገማኛል፣ ግን ከስሜታዊ ትወተን አክስት ተብየዋ ጉድ ጉድ ገነት ማለት ነው። እንደዚህ ከምትይ አንቺ ለምን ሁለቱንም አመክሪያቸው? ሁለቱንም ለምን እቤታቸው እንግዳ ሲመጣ ለምን ካሜራማን ሲመጣ ለምን አትመክሪያቸው? ለምን ይሄንን ውሳኔ እንዲለያዩ? ቢለያዩ ጥሩ ነው። እስከ መቼ ነው ተለያዩ ተለያዩ ተለያዩ? በጣም ታከተን ማለት ነው። አሁን ዛሬ ሩታ ይዘው የመጣዩ ከቤተሰቦቿ ጋር ቤተሰቦቿ ፕራንክ እያደረጓት ይዘው የመጡት በጣም ጥሩ ነው። በጣም እንደዚህ ፈገግታሽ ደስ ብሎናል ሩትዬ። ግን ገነት ተብዬዋ ግን በጣም አባሽው አክስት እንደዚህ አይደለም። አክስት ቁጭ አድርጎ እንጂ የሚመክረው በሶሻል ሚዲያ እየተዘዋዘረ ቪዲዮ እንደዚህ ይሆናል፣ እንደዚህ ነው። እናንተ ሄርሜላን ያመጣችሁት እና እነሱ ይጠይቁ እነሱ ሄርሜላን አንጥተው እናንተ ቤት ሲገቡ ኮ ዝምን ያላችሁት አይደለም። ታዲያ ማንነው ተወቃሽ የምታደርጉት እዚህ ጋር? አብርሃምን እንዳማች አማች ነው አይደለ? አንቺም ትናንት ከትናንት ወዲያ ስትቀበዩ ነበር አይተናል። ስለዚህ አንቺ ለምን ከካሜራ ጀርባ ሆነሽ አትመክሪያቸውም? ትዳራቸው ማንም እንዳይገባበት፣ ቤተሰብዬ። የአብርሃምና የሩታ ትዳር በጣም ነው የሚገርምኝ እንደው ማንም እየተነሳ ነው የሚያፏጭበት ማለት ነው። ገነት ደግሞ ይህን ሰሞን ብቅ ብቅ እያልሽ ነው። ተይናት፣ በረድ ይበሉ ወይዘሮ ገነት ምን ሆነው ነው የመመለየት ልጅ ከወለደ በኋላ ሰው ይለያያል። እንደውም ፍቅራቸው ይጨመር ይጨማመር ነው እንጂ የሚባለው። በጣም ነው ገራሚ ገራሚ ቪዲዮ ነው ወላሂ። እኔ አብርሃምና ሩታ ይሄን ትዳራችሁን ማንም ከሚጫወቱበት ብታስተካክሉት ባይ ነኝ።